በእውነት ሄሉዬ ግን ማለት ነው ቤተሰቦች በጣም ነው ያሳዘነችኝ። ማለትም በእርግጥ የሆነ የሚያስተምር ነገር አለው። እኔ ትናንትን ቪዲዮ ናቼ ፕራንክ ይሆናል ብዬ አሰብኩ ከሁኔታቸው ማለት ነው። እና ያው የሚደብር ቢሆንም አንዳንድ ነገር አስተማሪ ነገር አለው። በዚህ አጋጣሚ ሄሉ ግን ማለት ነው እውነት እንኳን ቢሆን የምትወርቅ ልጅ የምትሰበል ልጅ አይደለችም። እና በዚሁም አጋጣሚ ደግሞ የሄሉዬ እናት ማለት ነው ፈትለ በእውነት የምትደነቅ እናት ናት። ለልጇ ሽንጧን ገትራ ስትከራከር ነው ነበረ እና ሄሉ የዋህነቷ ነው እንዲ የሚያስጠካት ልጄ ናቃት አለው። እንደዚህ አይነት ልጅ አይደለችም። ከዚህ ጀምሮ ፍርድ ቤት ድረስ እኔ እናንተን እፋረዳቸዋለሁ፣ ከሳቸዋለሁ ስትላቸው ነበረ። ጓደኞቿ ማለት ነው ጓደኞቿ በዚህ አጋጣሚ ያው ምንም ፕራንክ ቢሆንም የሚያስተምርም ያው ሄሉ የንም ትንሽ አንገላታ ፕራንክ ቢሆንም ግን ለእናት ክብር የሚባል ነገር የለ ፍትለ፣ ልጅሽን፣ አስተዳደግሽን አየሽ ምናምን የሚባል ቃላቶች፣ እኔ ፕራንክ መሆኑን እያወቅ ራሱ በጣም ነበረ ያሳፈረኝ ማለት ነው። ለእናት እንደዚህ አይነት መልስ አይሰጥም፣ በፕራንክም ቢሆን ያው ሄሉዬ ደግሞ ያው ጀግና ናት። እንኳን በእንደዚህ በትናንሽ ነገር ቀርቶ በብዙ ነገር እቺ ልጅ ተፈትናለች ጠንካራ ልጅ ናትና አሳዘነችኝ እውነት እና እንደዚህ አይነት ፕራንክ ጓደኞቿ ስለምትወዷት ነው ያው በፊት ስላደረገችሽም ፕራንክ ተናግራ ነበረ። ጓደኛ ግን ቢሆንም አሁን ሄሉ እንደ ራሴ እንደ ራሴ ሳስብ ሄሉዬ እረፍት የሚያስፈልጋ ሰዓት ያለችው ና እረፍት ብታደርግ ና ብትተዋት በሌላ ነገር ቪዲዮ እሷን የሚጠቅማት ነው። በእርግጥ ለዩቱቡ ይጠቅማታል፣ ግን ቢሆንም በሌላ ስራ ብትጠቅሟት ብዬ ነው ማስበው። እንደኔ እንደኔ ቤተሰቦቼ፣ ለሄሉዬ እናት ግን በእውነት እግዚአብሔርን ነው የምላችሁ ረጅም ዕድሜና ጤና ይስጣቸው። እናት እውነት ነው፣ ልጇን በደንብ ታውቃታለች። በደንብ ማለት ነው እና እንዴት ሲታገሉ በቃ ትግስታቸው ግን ገረመኝ። እውነት ረበስማ ይሄ ሉዬ እና ትግስታቸው ያው በጣም ገርሞኛል። እናት እናትነትን ጥግ ድረስ ያሳዩ ናቸው እና ሄሉዬን በዚህ ልክ አሳዝናኛለች። እናንተ እነማን ስለሆናችሁ ነው እናቴን እንደዚህ የምታወራት ብላ በጣም ተናዳም ነበረ። ትዕግስተኛ እናት ሄሉዬ ሳያት የዋህ እናት ታሳዝነኛለች። እግዚአብሔር እና ብቻ ግን እረፍት ታርግበት በቃ። እናቷ ራሱ ብለዋል፣ የዋህነቷ ነው እየጎዳት ያለው ልጄን ቃት አለው እንደዚህ አይነት ልጅ አይደለችም ምን ያሉት እና እሳቸውም ሲከራከሩ ነበረ እና እስቲ አለች የምትሉትን ጫፍ ነገሩኝ። ምንም የሌለ ነገር እንዴት ነው? እኔ ግን በክስ እፈረዳቸዋለሁ የልጅን ስም በማጥፋት ሲሉ ነበረና የእናትነትን ጥግ ያሳዩ ረጅም እድሜና ጤና ይስጣቸው። ሌላው ደግሞ ሄልይም ያው ጓደኝነት ቀላል ነገር አይደለም። ቢሆንም አሁን ሄሉን ሳዝም ብዬ የሆነ እረፍት መፈልግበት ሰዓት ይመስለኛል። እረፍት ያስፈልጋታል፣ ለራሷ በደንብ ጊዜ የምሰጥበት እረፍት ያስፈልጋታል። እና ጓደኞቿ እንዲህ በእንደዚህ አይነት ፕራንክ ባታጨናንቋት። ሄሉዬ ብዙዎቹ ያው በሄሉ ቀልድ የለም ሶስና መረፊ እያሉ ነውና፣ እውነት ነው በሄሉ ሻ ቀልድ የለም። የተጎዳቹ ይበቃታልና እረፍት በሚያስፈልጋት ሰዓት ወደ ራሷ እየተመለሰችበት ባለችበት ሰዓት ደግሞ እናንተ በፕራንክ ሰበብ ሄሉን ባታስጨንቋት ጥሩ ነው። መጨረሻው ፕራንክ መሆኑን ሲነግሯት በድንጋይ ሁሉ በቃ ልትላቸው ነበር። በቃ በጣም ኃይለኛ ምናት ታጋሽ ምናት የዋህ ምናትና በጣም ነው አንጀቴን የበላችኝ። ከዛው ደግሞ በጣም አንጀቴን ይበሉኝ የበሉኝ እናትየው አብረው ሲታገሉ እሷን ሲያገላግሉ ወደዚህም ወደዛም ሲንገላቱ ሳቸው የሄሉና በጣም ነበር ያሳዘኑኝና የሄሉ ጓደኞች ለሁለተኛው እንደዚህ አይነት ፕራንክ እናት መጨረሻ ላይ ራሱ ፕራንክ መሆኑን ፈትለስ ሰማ ሄሉና ደንግጣለች። እና እንደዚ አይነት ፕራንክ ባታረጉ ጥሩ ነው። ቤተሰብንም እንድሷንም የሚያስጨንቅ ፕራንክ ጥሩ አይደለም ብዬ ነው የሚያስበው። ያው ጓደኝነታችሁን የፈተነ ፕራንክ ቢሆንም ግን ጥሩ አይደለም። እውነት እኔ ከትናንት ጀምሮ አይቸዋለሁ ቪዲዮ የሚያስጨንቅ ነበረ። እና ለማንኛውም ይመቻችሁ ግን ለሁለተኛው አይደገም ማለት ነው። ሄሉዬ እናትሽን ረጅም እድሜና ጤና